ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የዘወትር የስልጤ ዞን የመንግስት ኮሙኒኬሽን ጉዳዮች የማህበራዊ ድረገጽ ተከታታዮቻችን በያላችሁበት እንግዲህ ሰላማችሁ ይብዛ። እያለን እንግዲህ በዛሬው ዕለት በዞናችን ርዕሰ መዲና ወራቤ ከተማ ላይ ታላቅ ኩነት ተዘጋጅቷል። ካፍታ ቆይታ በኋላ ማለት ነው የሚጀምረው። ይህ ኩነት እንግዲህ በማዕከላዊ ኢትዮጵያ ክልል ክልል መንግስት የማህበራዊ ክላስተር የቢሮ ግንባታ የመሰረተ ድንጋይ እና እንዲሁም ደግሞ በወራቢ ከተማ አስተዳደር የተከናወኑ የልማት ፕሮጀክቶች ካፍታ ቆይታ በኋላ ይመረቃሉ ማለት ነው። ባልደረቤ የከሲራ አመቱ ጉቦን ያለ በዚህ መርሃ ግብር እንግዲህ ልዩ ልዩ የክብር እንግዶች ዛሬ እንግዲህ ተጋባዥ ይሆናሉ ማለት ነው። ማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ክቡር ዶክተር እንዳሻውጣሰው ሰው እንዲሁም የስልጤ ዞን ዋና አስተዳዳሪ አቶ ዘይኔብልካ፣ የስልጤ ዞን ብልጽግና ፓርቲ ዋና የመንግስት ተጠሪ ወይዘሮ ነኢማሙኒድን ጨምሮ ሌሎች ብር የክብር እንግዶች እዚህ ይታደማሉ ማለት ነው። እንግዲህ እንደሚታወቀው የማህበራዊ ክላስተር መቀመጫቸውን ያደረጉ ተቋማት ይታወቃል፣ በይፋ ማለት ነው። እነዚህ ተቋማት እንግዲህ የጤና አለ፣ ትምህርት፣ ፐብሊክ ሰርቪስ አለ፣ ሌሎችም ተቋማት እንዳሉ ይታወቃል። እነዚህ ተቋማት እንግዲህ በቋሚነት ስራቸውን በይፋ ከያስጀመሩ ተሰንባብተዋል። ሆኖ እንግዲህ የራሳቸውን ቢሮ በቋሚነት ገንብተው ስራቸውን በተገቢው ለማሳለጥ ነው እንግዲህ ኢላማ ያደረገው ማለት ነው። እንግዲህ ከአፍታ ቆይታ በኋላ የመሰረተ ድንጋይ ይጣላል። ይህንን እና ሌሎች ፕሮግራሞችን ወደ እናንተ እናደርሳለን። ቆይታችሁ ከኛ ጋር ይሁን። እናመሰግናለን።